ቀለል ብላችሁ ፕሮግራም ላይ ለመገኘት ትሆናለች። እሁድ እሁድ ቤተክርስቲያን ለመሳም የአበሻ ቀሚሶች ለምትወዱም ለእናንተም ትሆናለች። ደረጃ ደስ የምትልናት አንድ ደረጃ ስለሆነ ምቾት አለው እንደዚህ ለማሰራት። እንደዚህ ደግሞ ዝም ያለ ከለር ለምትወዱ ሰዎች እንደዚህ አይነት ልብሶች ደግሞ ብዙ ጊዜ ሰዎች ይወዳሉ፣ ዝም ያሉ ጥለቶች ይሁን ከለሩ ራሱ ለእናቶች በጣም ነው የሚያምረው። ይሄ የእናቶች ምርጫ ነው ጥለቱ ምርጫ። አንዳንዴ ሰፊ ጥለት ሁሌ ውድ አድርገን እናስባለን፣ ግን ሰፊ ጥለቱ ነው ደግሞ እንደዚህ ደግሞ ተመጣጣኝ ዋጋዎችም አሉ። እንደምን ሰነበታችሁ ውድ ቤተሰቦቻችን፣ በያላችሁበት ሰላምታችን ይድረሳችሁ። የዛሬዎቹ የዜና ሽፎን አልባሳት ደግሞ ማሳየታችንን እንቀጥላለን። አብራችሁን ትቆያላችሁ። እሺ፣ ዛሬ እንግዲህ የምጀምረው የሶስት ሺ ብር ቀሚስ አሳይቼ ነው የምጀምረው። እንግዲህ ከትንሹ ነው የምጀምረው ማለት ነው። ምን አይነት የሶስት ሺ ብር ቀሚስ የሚለውን አብረን እናያለን። እንግዲህ ቀሚሳችን ችለች በጣም የምታምር የቡና ቀሚሶች ናቸው። ዲዛይኑ ያምራል። ከለሩም ሎሚ ከለር ነው። ይሄ በፈለጋችሁት ከለር ይሰራል። ደስ የሚል ከለር ነው። እነዚህ የቡና ቀሚሶች ለምን አታቀርቢልንም ለምትሉ ሰዎች እንግዲህ እናንተን አስተያየት ሰምቼ ነው። በጣም ነው የሚያምረው። በፈለጋችሁት ጥለት አማራጭ መሰራት ይችላል። እዚህ ጋር መቀነት አለው። ከለሩ ተቀይሮ ይሰራል ይሰራል። ይሄ በሎሚ ከለር ነው። እናንተ ደግሞ በፈለጋችሁት ከለር መሰራት ይችላል። የከለር ምርጫ በቀይም በቡኒም በፈለጋችሁት መሰራት ይችላል። ይቺ እንደምታ መቀነት ነች። ይቺኛዋ ደግሞ ነጠላ ነች። ሁሉንም ጨምሮ ሶስት ሺህ ነው። ለማላበስ እራሱ በጣም በቂ ነው። ትልቅ ነው። ፎጦው ደስ የሚል ነው። ለቡናም ስለሆነ ያው ይሄ ለቡና ነው። ለቤተክርስቲያን አይደለም። ለዛ ነው እስካርቡን በቂ ነው። በፈለጋችሁ ጥለት አማራጭ መስራት ይችላሉ ማለት ነው። ወደ ተዘጋጀውበት ልብስ ልምጣላችሁ እና የተቀላቀሉ ጥለቶች ይዤ መጥቻለሁ። መካከለኛና ቀጭን ጥለቶች ናቸው። ደረጃ ልብሶች ማለት ነው። መነኑ እራሱ እንደ ሶፍት እንደሆነ ስነካው በጣም ምቾት እየሰጠኝ ነው። ሶፍት የሆነ መንናችን ነች። ደስ የምትል ለሰውነት ራሱ ምቾት ያላት መንናችን ነች። ጥለታው ራሱ አገባቡ ለየት ብላ የተሰራች መንናችን ነች። በጣም ነው የምታምረው። ቀለል ብላችሁ ፕሮግራም ላ ለመገኘት ትሆናለች። እንደዚህ ደግሞ እሁድ እሁድ ቤተክርስቲያን ለመሳ የሀበሻ ቀሚሶች ለምትወዱም ለእናንተም ትሆናለች። አርቡም ሰፊ ነው። ዝም ያለች ከለር ሁና ሻይንም አለው ደስ የሚል ነው። እንደዚህ ያልቆላት 13 ሺህ ብር ነች። ቆንጆ ልብስ ነች። እች ደግሞ ጎመኔ ደረጃ የተሰራች ልብሳችን ነች። ጎመኔ በወርቃማ የተሰራች ናት። ጎመኔ ከለር እንግዲህ ብዙ ጊዜ ሰዎች ይወዳሉ። በጣም የሚያምር ጎመኔ ነው። ዲዛይኖቹ እዚጋ ያሉት ዲዛይኖች ደስ ይላሉ። የነጠላ ሳይዝም ጥለቱ ደስ የምትል ናት። ተመጣጣኝ ነው ለደረጃ ልብስ። ቀጠን ብሎ ጥለቱ ጠበብ ብላ ስትሰራ በጣም ነው የሚያምረው። አርቦም እንደምታዩት ሰፊ አርብ ነው። መነኑም ሁለት አይ መነን ነው። ቆንጆ ልብስ ነው። ጎመኔ ልብሶች ደግሞ በጣም ሞር ያደምቃሉ። እንግዲህ አንዱን ደረጃ ለማስቆረጥ እሚፈልጉ አንዱ ደረጃ መቆረጥ ይችላል። ሁለቱ በሁለቱ ከፈለጋችሁ ደግሞ በአንገት ባለ ዲዛይን ይሰራላቸዋል። እንደዚህ ደግሞ ጠል አርጋችሁ ስትለብሱ ቤተክርስቲያን ላይ ስትሄዱ የተለያየ ፕሮግራም እንዲቀለል ብላችሁ ለመሄድ ትሆናለች። በጣም የምታምር ልብስ ነች። ዋጋ እንደዚህ አልቆላት አስራ ሁለት ሺህ ብር ነች። ይቺ ደግሞ ደረጃ ልብሳችን ናት። ሁለት ደረጃ ያላት ልብሳችን ናት። መሀሏ ደግሞ ሰፋ ብላይ ተሰራች። ነጠላዋ ላይ ያለው ጥለት፣ መሀል ላይ ያለው ጥለት እዚህ ጋር ተመሳሳይ ናቸው። ከዛ ውጭ ደግሞ ደረጃ አላት። በጎመኔና በወርቃማ የተሰራ ደረጃ አላት። አንዱን ደረጃ ማስቆረጥ ለምፈልጉ ከታች ያለው ይቆርጣል። መሀሏን ብቻ ከፈለጋችሁ ደግሞ ሁለቱ ደረጃ ወጥቶለት እንደዚሁ በሽመና መሰራት ይቻላል። አርቡም እንደምታዩት ሰፊ ነው። እች እንግዲህ ቀይና ፒንክ እና ጎመኔ ያለው ከለር ነው። እዚ ጋር ነጠላው ላይም ደረጃ ያለው እንደዚህ ሰውን ደግሞ መወር ውበት ይኖረዋል። እንደዚህ ያልቋላት አስራ ሶስት ሺህ ብር ነች። ይችኛ ልብሳችን ደግሞ መደቧ በአረንጓዴ የተሰራች ጥቁርና ወርቃማ ነጭ ያሉት ልብሳችን ነች። ደረጃዋ ደግሞ ቀጭን ሆና የተሰራች። መሀል ላይ ያለው ጥለትና ነጠላው ላይ ያለው ጥለትስ ንጥላ ሳይዝ አንድ ነው። የጥለቱ ሳይዞች ደስ የሚል ልብስ ነው፣ ቀጠን ብሎ ቢሰራም ከለሩ ፉል ስለሆነ ለፕሮግራም ቆንጆ ነው። አርቡም ሰፊ ነው። መነኑ ደግሞ እንደዚህ ትነኩት በጣም ሶፍት መነናችን ነው። የነጠላውን ሳይዝ ለማየት በጣም ሰፊ ነው። ይህ አጣፍታችሁ ቤተክርስቲያን ላይ ለመልበስ ፕሮግራም ላይ ለመልበስ ይሆናቸዋል። እንደዚህ ያልቀውላት ደግሞ ዋጋው 13 ሺህ ብር ብቻ ነች። እች ልብሳችን ደግሞ ቆንጆ የልብሳችን ናት። እንደዚህ ደግሞ ዝም ያለ ከለር ለምትወዱ ሰዎች እንደዚህ ለምትወዱ ሰዎች ጎመኔ ሆና ዝም ያለች ፒንክዋ ዝም ያለች ከላር ናት፣ ደስ የምትነች እንደዚህ አይነት ልብሶች ደግሞ ብዙ ጊዜ ሰዎች ይወዳሉ። ዝም ያሉ ጥለቶች ለቀይም ለጸይምም ለሁሉም ከላር ይሆናል። ያው ዝም ያለ ከለር ለሚወድ ሰው ደረጃውም ሁለት ቀጭን እንትኖች አሉት ደረጃዎች አሉት። ደረጃውን ሁለቱን ለምፈልጉ በሁለቱም ይሰራል አንዱን ለማስቆረጥ ፈልጉ ይቆረጣል። አርቡም ሰፊ ነው፣ አርቡ በጣም ሚያምር ሰፊ አርባችን ነው። ሁለት አይመነን ነው። እንደዚህ ያልቆላት 13 ሺ ብር ነች። ዋጋቸውም ተመጣጣኝ ነው። ቸኛ መነናችን ደግሞ የምታምር ልብሳችን ነች። ደረጃዋ ሁለት ደረጃ ነች። ነጠላዋ ላይ ያለችው ሳይዝ እና ይሄ ቀሚሱ ላይ ያለው መሀል ላይ ያለው ጥለት ሳይዝ እኩል ነው። እንደዚህ ሰውን ደግሞ ውበቱ በጣም መሆን ያምራል፣ በጣም ነው የሚያምረው። አርቡ ደስ ይላል፣ ሰፊ ነው አርቡ እንደምታዩት ቀጠን ብላ ለምትፈልጉ ቀጠን ብሎ በወራጅ ይሰራል። ከዛ ውጭ ደግሞ አንገት ላይ የፈለጋችሁ ዲዛይን መሰራት ይችላል። ደስ የምትል ቀሚሳችን ነች። ለፋሲካ እንደዚህ ደግሞ ቀለል ብላችሁ ፕሮግራምን ፋሲካን ለማክበር ትሆናለች። 12 ሺ ብር ነች። ቆንጆ ልብስ ነች። ጭመረናችን ደግሞ ቆንጆ የመነናችን ነች። ይሄን ደግሞ በሰፊ ጥለት ለመፈልጉ መሸመን ይችላል። በሰፊ ጥለት ቀሚሱን ከፈለጋችሁት መሸመን ይችላል። እንደዚሁ ደግሞ በወራጅ ከፈለጋችሁ ለወራጅ ምቹ የሆነ ጥለት ሳይዝ ነው ያለው ጥለቱ ከታች አነስ ሲል ለወራጅም ይመቻል። ዋጋዋ ደግሞ እንደዚ ያልቆላት 14 ሺህ ብር ነች። አርቡ እንደምታዩት ደስ የሚል ሶፍት መነናችን ነው። ሁለት ታይም መነናችን ነው። ስትነኩት ራሱ ምቾት አለው። በጣም ነው የሚያምረው። ይሁን ከለሩ ለእናቶች በጣም ነው የሚያምረው። የእናቶች ምርጫ ነው ጥለቱ ምርጫው። እዛው በላይ ደግሞ ለእናቶች የሚሆን ነጠላ ነው። ነጠላው ራሱ ስፋቱ ቁመቱ። እዛው በላይ ደግሞ ለስላሴው እንዳይስትነኩት ሶፍት የሆነ መነናችን ነው። ቆንጆ ልብስ ነው። ይችኛ መነናችን ደግሞ በቀይ የተሰራሽ ሜዳዋ ደረጃዋን ደግሞ አንዱን መስቆር የሚፈልጉ አንዱ መቆረጥ ይችላል። እንደዚሁ ደግሞ በሁለቱ ደረጃ መሰራትም ይችላል አንገት ላይ ሁለቱ ደረጃ ካለ አንገት ላይ በሆነ ዲዛይን ቢሆን ይመረጣል። አርቡ እንደዚህ ሰፊ ነው። ዋጋውም ተመጣጣኝ እንደዚህ ያልቀለት 14 ሽብር ነች። ቆንጆ ልብስ ነች። እችኛ ደረጃ ልብሳችን ደግሞ ደስ የምትል ልቅ መብላ የተሰራች ልብሳችን ነች። ሁለት ደረጃ ልብሳ ናች፣ ደስ የምትል ናት። እንደዚሁ ደግሞ ደቀቅ ብሎ ጥለት ለሚፈልጉ ብዙ ጥለት ሰፊ ለማፈልጉ ደስ የምትል ደረጃ ናች። አርባ ሰፊ ነው። መነኑም ጽድት ብሎ የተሰራ መነናችን ናች። ጥለቷም ደስ የምትል ናት። ነጠላዋም በጣም ታምር ቀጠን ብሎ የተሰራች ነች። አሁን ለዘውትር ቀሚሶች ለሚለብሱ ሰዎች አዘውትሮ ለሚለብሱ ሰዎች ትሆናለች። ምክንያቱም ጥለቷ አነስ ያለች ስለሆነች ቀለል ብሎ ለመሄድም ይሆናል። ነጠለውም እንደምታዩ ትልቅ ነው። እንደዚህ አልቆላት ታስረዶች ሽብር ነች። ቆንጆ የልብስ ነች። ልብሳችን ደግሞ ቢጫ ሁና በሶስት አይነት ከለር ወይነ ጠጅም አለው የተሰራ ልብሳችን ነው ደረጃ ልብሳችን ነች ደረጃ ደስ የምትልናት አንድ ደረጃ ስለሆነ ምቾት አለው እንደዚሁ ለማሰራት ለምትፈልጉ አንገት ላይ በፈለጋችሁ ዲዛይን መሰራት ይችላል እንደዚሁ ደግሞ ተቆርጦ በወራጅ ለምትፈልጉ በወራጅ መሰራት ይችላል አርጉም እንደምታዩት ሰፊ ነው መጠለው ለምታዩት ደስ የሚል ነው ልስላሴው ምቾት አለው እንደዚህ ትከሻ ላይ ጣል አርጋችሁ ስትለብሱት ቤተክርስቲያን ላይ ስትሄዱ የተለያዩ ፕሮግራም ላይ ስትሄዱ የሚሆናችሁ ልብስ ነው ዋጋውም እንደዚህ ያልቆለት 15 ሺህ ብር ነው። ተመጣጣኝ ዋጋ ነው። ይችኛ መነናችን ደግሞ ዝም ብላ ከለሯ ግን ብዙ አይነት የከለር ስብጥር ያለው ነው። በጣም ብዙ አይነት የከለር ስብጥሮች አሉት። ግን እንደዚሁ ከለሩ በጣም የጮህ አይደለም። ዝም ያለች ከለር ናት። በጣም ነው የምታምረው። ዲዛይኗ ደስ የምትል ናት። ዲዛይኗ ጽደት ብላ የተሰራች ነች። ሰፊ ጥለት ለማፈልጉ እቺ በፈለጋችሁ ዲዛይን አንገት ላይ ሁና ትሰራለች። ቀጠን ብላ ደግሞ ወራጅ ለመፈልጉ በወራጅ መሰራት ይችላል። አርቦ እንደምታዩት ሰፊ ነው መነኑ ደግሞ ምቾት ያለው መነናችን ነው። በቂ ልብስ ነች፣ ቆንጆ ልብስ ነች። እንደዚህ አልቆላት አስራ አምስት ሺ ብር ነች። ነጠላው በጣም ነው የሚያምረው። እንደዚሁ ልቅም ብሎ የተሰራ ነው። በጣም ነው የሚያምረው። እንደዚህ ደግሞ ዝም ያለ ጥለቶች ሲታሰሩ ዝም ቢልም ከለሩ ዲዛይኖቹ በጣም ነው የሚያምሩት። ልቅም ብለው የተሰሩ ናቸው። ዋጋውም ተመጣጣኝ ነው። ይሄ ደግሞ ቢጫ ልብሶች ለምትወዱ ሰዎች፣ ቢጫው በጣም ደመቅ ብሎ የተሰራ በተለያየ ከለር ዲዛይኖች አሉት። እንደዚህ ደግሞ ቢጫስ ደግሞ ለፋሲካ ለምናምን ሲሆን ሞሪያ ደምቃቸዋል። ሰፊ ጥለት ነው። ይሄን አንገት ላይ ቀን ብላ ስትሰራ በጣም የምታምር ልብስ ነች። ካሁን በፊትም የተሰሩ ልብሶች ስላሉ ተሰርተው ስላየ ነው። ልብሱ በጣም ነው የሚያምረው። አንገት ላይ በፈለጋችሁ ዲዛይን ሲሰራ ያምራል። አርቡም ሰፊ ነው። ነጠላውም፣ እዚህ ጋር የነጠላው ሳይዝ ከቀሚሱ ጋር ተመጣጣኝ ነው። በቂ ነው። እንደዚህ አጣፍታችሁ ለመልበስም ሳይዙ የሚመች ነው። አልቆለስ ስታዩት ሞር ይደምቃል። በጣም ነው የሚያምረው። መነኑም ቆንጆ ነው ጽድት ሎ የተሰራ ነው ልስላሴ ያለው መነኑ ዋጋውም እንደዚህ ያልቆላት 15 ሺህ ብር ነች። ቆንጆ ልብስ ነች። እቺ መነናችን ደግሞ ሰፊ ጥለት ሆና በፒንክ መድቦ የተሰራች ነች። ቆንጆ ልብስ ነች። ሰፊ ጥለት ለምፈልጉ ደግሞ ቆንጆ ዬ ልብስ ነች። እቺ አሁን ሰፊ ጥለት ብዙ ጊዜ አንገት በሆነ ዲዛይን ሲሆን ነው የሚያምረው። አርቡ እንደምታዩት ሰፊ ነው። መነኑም ቆንጆ መነን ነው። ጥለቱም ደስ የሚል ነው። ወርቀ ዘቧለው ፒንክ አሉ ደስ የሚል ከለር ነው ይሄ እንግዲህ፣ አልቆለት በአራት አርብ በጣም የሚያምር ልብስ ነው የሚሆነው። ዋጋውም እንደዚህ አልቆለት ተመጣጣኝ ዋጋ ነች፣ አስራ አራት ሺህ ብር ነች። ቆንጆ ልብስ ነች። አንዳንዴ ሰፊ ጥለት ሁሌ ውድ አድርገን እናስባለን፣ ግን ሰፊ ጥለት ሆኖ ደግሞ እንደዚህ ደግሞ ተመጣጣኝ ዋጋዎችም አሉ። ቀጭን ጥለትም ሆኖ ደግሞ ውድም አለ። ያው በስፋት እና በጥበት አይደለም። ቆንጆ ልብስ ነው፣ በጣም ነው የሚያምረው። ይሄኛው ልብሳችን ደግሞ ሰፊ ጥለት ሆኖ ከለሩ ደስ የሚል ነው። ወርቃም አለው እዚህ ጋ የተጠቀሙት ከላይ ከቀሚሱ መዝጊያና ጫፍ ላይ የሚያምር ዲዛይኖች አሉት። በጣም ነው የሚያምረው። ፈርጥ ነው የሚመስሉ ጫፍ ላይ እና ታች ያሉት ከለሮች ደስ የሚል ነው። ሰፊ ጥለት ነው። እንደ ሰፊ ጥለት ደግሞ አንገት ላይ በፈለጋችሁ ዲዛይን እና እጁ ደስ ባጓጉልም በእጅ የሙሉ መሰራት ይችላል። ደስ በሚላችሁ አንገት ላይ ግን ቀጠን ብሎ ሲሰሩ በጣም ያምራሉ። ከታች ሰፊ ስለሚሆን ከታች ቀጠን ብሎ ከላይ ቀጠን ብሎ ሲሰራ ውበት አለው። እንደዚህ አልቆለት 16 ሺ ብር ነው። ቆንጆ ልብስ ነው። እጅ ፈትላችን እንግዲህ ቆንጆ ደስ የምትል ፈትላችን ነች። በቀጭን ወራጅ የተሰራች ፈትላችን ነች። የማሽን ነች፣ የእጅ ጥልፍ አይደለችም። ግን በእጅ ጥልፍ ለምትፈልጉ በእጅ ጥልፍ መሰራት ይችላል። እንደዚህ ደግሞ ፍላወር ለምትፈልጉ የእስራኤል ደንበኞቻችን ይሆናል። በመስቀል ለምትፈልጉ ደግሞ ፍላውር የተሰራው በመስቀል መሰራት ይችላል። ይሄንም ትከሻው ላይ ያለውንም ለማፈልጉ እንዲሁ በቀጭኑ መሰራት ትችላለች። እዚጋ አምባር አምባር ላይ አምባር ሁናን የተሰራች አጓጉ ለምትፈልጉም እንደዛ ይሰራል። ደስ የምትል ልብስ ነች። በቀይ ነው የተሰራች። እናንተ ደግሞ ቀይ በጥቁር ነው የተሰራች። እናንተ ደግሞ በሚፈልጉ ዲዛይን መሰራት ይችላል። ታች የተሰራው መስቀል አይደለም ፍላወር ነው። ያው ለእስራኤል ደንበኞቻችን የተሰራች ልብስ ነች፣ ግን እናንተ በመስቀል ለምፈልጉ በመስቀል ታች ላይ ይሆናል። በጣም የሚያምር ልብስ ነው። ፈትሉ ጽድቱ የተሰራ ግጥም ብሎ የተሸመነ ሽመና ነው። እንደ ሽክሽክ አይደለም። የጎንደር ፈትል ግጥም ብሎ የሚሰራ ነው። ይሄን ደግሞ በመቀነት ላስቲክ ለማፈልጉ በመቀነት መሰራት ይችላል። ቆንጆ ልብስ ነው። ነጠላው ትልቅ ነው፣ መቀነትም አለው። እንደዚህ ያልቆላት ስድስት ሺህ ብር ነች። በቀጭን በመካከለኛ እንዲሁም በትልቅ ሽፎኖች፣ እንደዚህ ደግሞ የፈትል አልባሳት፣ በአጠቃላይ ሁሉም አይነት አልባሳት እዚህ ቤት ይገኛሉ። በማንኛውም ጊዜ እየደወላችሁ የወደዳችሁትን ማዘዝ ትችላላችሁ። ጥንቅቅ አርገን ሰርተን በያላችሁበት እናደርስላችኋለን።